ቆይ አንዴ፣ ከመነበቡ በፊት ነፍስ ቢኖራት ቆይ አንዴ፣ ማማ ነፍስ ቢኖራት ፈጣሪ አደርገዋል ለምን ኢሳ ኮ ከላይ ጀምር አነበብከው። ለስራ አሲሚ አሲሚ የጠየቀው ነፍስ ቢኖራት ሳን ፈጣሪ ያደርገዋል አያደርገውም? ፈጣሪ ምን ማለት ነው? ቆይ ነፍስ መስጠት ከቻለ ኦኬ፣ ፍጥረት መፍጠር ከቻለ አደለም ነው? ፍጡር ሆኖ ነፍስ መስጠት የሚችላለን ነ ነፍስ አይ ቆይ ኖ አለ ወይ ሰው? የለም። ነው ጥያቄ ይሰጣል። አልኮ መጀመሪያ አለ ወይ ሰው? የለም። ነው ነፍስ መስጠት የሚችል አለ? የለም። ህይወት ህይወት መስጠት የሚችል አለ? በጣም የለም። እሺ አሁን እናመጣው ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። ችግር ቀጥ አንዴ የተነፈሰበት ቆይ፣ አንዴ ያሲሚን እንሄዳለን። የተነፈስበት ምን እንድትሆን ነው? ምን እንዲ ምን እንዳደረጋት ነው? የተነፈሰበት ነፍስ እንዲኖራት ነፍስ ነው። ይዋዲ ኦኬ። ስለዚህ እስትንፋሱ ነፍስ እንዲኖራት እንዲኖራት ነው። እፍ ያለባት አዎ፣ አዎ። ይዋዲ ቀጣይ ይነ ችግር የለም። ኦኬ፣ ስለዚህ እፍ ሲልባት ነፍስ ዘራች ወይስ አን

ችግር የለውም። እናደረገዋለን እኮ የእሱ እስትንፋስ እዚህ ጋር ፐርፐዙ ምንድን ነው የሚለውን እንድታስረዳ ስለነበረ እሱ ማለት ምን ጥቅም ነው ነፍስ እንዲኖራል። አረ ሰበቡ ነፍስ እንዲኖራል ነው

ይሄ የዚህ ጋር አልካድኩም። እየሰማኝ ከሆነ ነብስ እንድኖራት መሆኑን አልካድኩም፣ ግን እተነፍስባት አለሁኝ። ነፍስ ኖራትለን እሺ። ስለ ፈቃድ እኮ ችግር የለብንም። ስለ ፈቃዱ ችግር የለውም። ፈቅዶ ፈጣሪ አድርጎታል የሚለውን እኮ ነው እየተነጋገረን ያለን። አሁን ወፍ ሆናለች አልሆነችም ነው ዋናው ጥያቄ። በአላህ ፈቃድ ነው። እሱ ምንም ችግር ፈቃድ ፈጥሯል

ተፈጠረ አይባልም ጥር ተፈጠረ አይባልም ለናሙና ያክል አንድ ማስረጃ ልትሰጠኝ አልችልም ምክንያቱም አሁን ለምሳሌ ኢሳና አላህ ባይዞ እዚህ በደንብ አስተውል አላህ አደምን የፈጠረበት አካሄድ እና ኢሳ ይችን የፈጠረባት አካሄድ አንድ ነው ምንም ልዩነት የላቸውም ለምሳሌ ለምሳሌ አደምን በጭቃ አድበል ብሎ ሰራዋል ከጭቃ ፈጠርኩት ይላል። ለምሳሌ ቅርጹን፣ ቅርጽ ነው የፈጠረው እንጂ አደምን አይደለም የፈጠረው ነው የምትለው ወይስ አደምን ፈጠረው ነው? ከጭቃ ፈጠርኩት ይላል አይደለ? ከጭቃ ፈጠርኩት፣ ከሚገማ ጭቃ ፈጠርኩት ይላል አይደለ? ቅርጹን እኮ ነው የፈጠረው። ለምሳሌ ሰው ግን ለምሳሌ

ስለዚህ ቤተሰብ አሁን

ክሌም ለማድረግ ባይዘ ምንም አያስፈልግ፣ እውቀቱም ሀይልም ምናምን አያስፈልግ። አሲም በእኔ ፈቃድ ነው ዲስፕሮቭ አድርገን

አላህ ነዋ። ሌላ ፈጣሪ እንዲኖር አደረገ ማለት ነው። አሁን ሌሎቹን እናንተ ምን አይነት ቻለንጅ ያመጣል? ባይዘ ወይ አለህ ራሱ የሚያደርግበት ማለት ነው። እና እናንተ የምታመልኳቸው አማልክቶች ትንኝ እስኪ ይፍጠሩ ያሳዩ ይላል። ትንኝ አደለም፣ ለምን አታመልከው ማለት ምንድነው? በአጠቃላይ የሚሆነው ማለት ነው፣ ፍቃድ አግኝቶ የሚፈጥር ሌላ ፈጣሪ አለን ማለት ነው አይደለ ዛሬ አይደለም። ከኔ መልክተኛ ያደርገዋል በኔ አንቀጹን እንትን ብሎ ምንድ የሚለው መልክተኛ ያደርገዋል። ያደረገ መልክተኛ ነው፣ በሱ በኩል ችግር የለው። አሁን በምንነጋገርበት ክፍል ላይ ግን እፈጥራለሁ ማለት ቅርጽ ነው እፈጥራለሁ ያለ ወንድም

ወደ እስራኤል ልጆችም መልእክተኛ ያደርገዋል ይላልም። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጥረው

እንደ ወፍ ላለው ነው ወይስ ለወፍ ነው? እንደ ወፍ ላለው እንጂ ወፍ አይደለም። እንደ ወፍ ላለ ነገር ህይወት እንዲሰጥ ነው እንጂ ለወፍ አደለም ማለት ነው። እንደ ወፍ ያለ ሌላ ህይወት ያለው ነገር

ይባላል አሁን ው በልትን እንዳመጣ ይ ህፃናት እቃ ሲጫወቱ ጭቃ ድበል ብለው ምናምን እሱ ፈጠሩ አይባልም እ ቅርጽ ሰሩ ቀረጹ ምናምን ሊባል ይችላል አሁን እፈጥራለው ሲል ፐርፐስሊ ስለ ፍጥረት መፍጠር ነው ለምሳ እንትን ወይ ተፍሲር አልጀላ ነው ና ክፍለች አሁን ስለአላፈቃ ምናምን አይደለም እሱ ጥያቄያችን አይደለም አላፈቅዶም ቢሆን ሌላ ፈጣሪ አጠገቡ አበጅቷል ወይም ደግሞ አኑሯል። ከሱ ውጭ ሌላ ፈጣሪ እንዲኖራል አለ ምክንያቱ እሱ ምን ብሏል? የምታመልኳቸው እንኳ ትንኝ እንኳን የሚፈጥሩ ከሆኑ አምልኳቸው ቻሌንጅ ስላመጣ ማለት ነው። ኢሳ ግን ትንኝ አይደለም ባት ነው እንደውም የሌሊት ወፍ ነች በነገራችን፣ የምታጠባ ምናምን አይነት ወፍ ራሱ የፈጠረው ማለት ነው። እና ይህን ለምንድን ነው አክሴፕት ማድረግ የከበደ ችግር ይፈጥራል። ጃረስ ቻት አዎ፣ ጃረስ አለ ፍትሽ አሬ ወፍ ፈጥሮ ህይወት ሰርቷል የሚለው፣ ለምን አታሳየኝም? ወፍ ለምንድን ነው የተነፈሰው? እኔ እኮ ጠፍ ያለባት ለምንድን ነው? አሁን ደካማ ሎጂክ እያመጣ ያለው ቅርጽ ነው የፈጠረው እንጂ ወፍ አይደለም ብለህ ግን፣ ወፏ በረረ። ቅርጹ ነው የበረረው ወፍ የሆነችው በመንፈቃድ ነው። ይኸውልህ የሰው ልጅ ሰው፣ ችግር የለም እፍታው የኢሳ እስትንፋስ ምንድን ነው የሚጠቅማት ወፍ ይዋድ በቃ፣ አሁን እሺ፣ ቆይ ያለባት ለምንድን ነው? እሱን ብቻ ነገር ለምን እፍ አለባት? አንዴ በቃ አንዴ ላውራና አብዱልቂ ይቀጥላል። እኔ ያልኩህ ምንድን ነው ከሰማኝ ማለት አሁን ወፍ የምትሆነው ወፍ መስፈርትን የምታሟለው ስጋና ነፍስ ሲኖራት ነው አይደል

አይ በጣም ከፍ አታርጊዋል። መሀል አካባቢ እስኪ እጅሽ ትንሽ ከፍ ከፍ እሱ ጋር ሁለት መስመር ትንሽ ሁለት መስመር የሚል አይታይሽም? ፎር ዘም ወደ ታች፣ ወደ ታች፣ ወደ ታች። አሁን ያሰመርሽባት በቃ መጨረሻ ላይ ያለችው እሷ ሰው

ፈጠረላቸው እየተባለ ያለው እዚህ ጋር ማለት አሲ ማን ነው? ከእሱን የፈጠረ ዋረ ባት ይላል። ባት ባት ምንድን ነው? የሌሊት ወፍ ፈጠረላቸው ይላል ይቀበላል

አብዱል ማን ነበረ? አብዱል ሀኪም አብዱል ሀኪም አለ። ጥቅሱ ላይ አድርገውና እንመልከተው። አሁን ያነሳውን ጥቅስ የዋዴ ከቻለ ኢሳ ትርጉሙ ላይ ነግረን እንጠይቀዋለን ዋናው ወደዚህ ከመግባት በፊት ኢሳ ምን ማለት ነው የሚለው ነው ትልቁ ርዕሳችን እና እሱ እናረሰው ምን ለማለት እንደፈለግ እዚህ ጋ አንዴ በአጭሩ ጥቅሱን፣ አምጪው ወደፊት ከታይችለት እሺ። ሱረቱ ኢምራን ላይ በግልጽ ቁርአን ያስቀመጠው ምንድነው? ወደ እስራኤል ልጆች መልእክተኛ ያደርገዋል ይላል። ከዛ በኋላ ምን ይላል? እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣው። በመጀመሪያ ኢሳ ምንድነው እዚህ ጋር? መልእክተኛ ነው። ሁለተኛ ይሄ ነገር ለሱ ምንድነው? ተአምር። ይሄን ተአምር የሰጠው ማነው ነው? ፈጣሪ ነው። ሲቀጥል ይላል እኔ ለእናንተ ከጭቃ ወፍ ቅርጽ ነው። ተአምር ለሰው ልጅ ይባላል። ሚስ ሚስ ኢንተርፕሬት ተአምር ተሰጥቶ ተአምሩ እነሱ ነው አይደል? ተአምሩ ለእነሱ ነው። ወደ እነሱ በተአምር ተሰጥቶ የመጣው ወደ እነሱ በተአምር መጥቷል። ትክክል ትክክል። ወደ እስራኤል በተአምር መጥቷል። መልዕክተኛ መሆን ባይዞሽ ታሪክ ከመሆን አይከለክልሽም። ጋ ኢሳ የሰራው ነገር ምንድነው? ከጭቃ አድበልብሎ ምንድ የሰራው የወፍ ቅርጽ የሰራው ሲቀጠል ምን አደርጋለሁ? እተነፍስበታለሁ አለ። ይህ በተመሳሳይ አግሪመንት እኔም ከጭቃ ወፍ መስራት እችላለሁ፣ እሱ ላይ መተንፈስ ይችላል። ልዩነቱ ምንድን ነው ካላችሁ፣ እኔ ከጭቃ ወፍ ሰርቼ አድበል ብዬ ብተነፍስበት ያ ነገር ሕያው መሆን አይችልም። ግን እዚህ ጋ ኢየሱስ ኢሳ፣ እዚ ጋ በትክክል ሲነገር የሚላል በአላህ ፍቃድ ወፍ ይሆናል። ይህ አግሪመንት እንዴት ይሰራል ካልከኝ፣ በተመሳሳይ መልኩ ሙሴ በትር ጥሏል ሙሴ በትሯን ሲጥላት ወደ እባብ ትቀይራለች ነገር ግን ሙሴ ሳይሆን በትሯን ወደ እባብ የቀየራት ሙሴ እዚህ ጋር አድራጊው እዚህ ጋር ይሄንን ነገር ሰበብያ እንዲያደርስ ተደረገ እንጂ እባቧን ማለት በትሯን ወደ እባብ የቀየራት አካል ማን ነው ፈጣሪ ነው ሙሴ በራሱ ስልጣን አለው ወይ ብለ ከጠየቀኝ ስልጣን የለውም በትሩ ራሱ በትር ነው በትሩ ወደቀ በትሩ ሲወድቅ ወደ እባብ ተቀየረ በተመሳሳይ መልኩ እዚህ ጋር ኢየሱስ ክርስቶስ ወይም ኢሳ ጭቃ አድበል ብሎ ወፍ ቅርጽ ሰራ እተነፍስበታለሁ አለ። ማንም ይህንን ዳ ጭቃ በቅጭቃ ወፍ ቅርጽ አድበል ብዬ እፈጥራለሁ እተነፍስበታለሁ፣ ግን ምን መሆኑ አይችልም፣ ሊያው ሊሆን አይችልም። የመጨረሻው እዚህ ጋር ቤታስ በአላ ፍቃድ ነው። እዚህ ጋር የሆነ ተአምር መሆኑ ማሳየ ከሙሴ እና ከኢየሱስ ኢሳ ከተሰጠው ጋር የተለየ ተአምር ምንም የተለየ ተአምር የለውም። ሁለቱ የተለዩ አይደሉም። የሚለው በመጀመሪያ አረባ ቅሚት አድርግ እንዴ! ምን ሆነህ? ይህ ፎልስ አናሎጂ የሚባል ፓላሲ አለ። ፎልስ አናሎጂ ማለት የሆነ እንትን እንደዚህ ያደረገ ከዛ እሱም እንዲህ ቢያደርግ በቃ ተመሳሳይ ማለት ነው። ሲጀመር አምሳን ታሪክ ስታመጣ አሁን ስታወራ ነገር ስላወራ ወይም ደግሞ